ተመልክተመልከታችሁ ከሆነ ሀገራችን ውስጥ በጣም በብዙ ሺህ የሚቆጠሩ ሰዎች በትዳራቸው ደስተኛ አይደሉም። ያም ደግሞ ከምንድን ነው የመጣው ብለን ስንጠይቅ ስለ ፍቅር ህይወታቸው፣ ስለ ትዳር በቂ እውቀት ከማጣታቸው ምክንያት የተነሳ የሚገጥሟቸውን ችግሮች እንዴት ነው መፍትሄ የምናበጅለት የሚለውን እስኪል ወይም ደግሞ እውቀት ከማጣታቸው የተነሳ ብዙ ትዳሮች እየፈረሱ ወይም ደግሞ በነበራቸው የትዳር ህይወት ላይ ደግሞ ደስተኛ ያልሆኑ ብዙ ሰዎች አሉ። የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። ባልና ሚስት ከሆናችሁ ወይ ደግሞ በፍቅረኝነት ደረጃ ላይ የሆናችሁ ሁለት ጥንዶች በሁለታችሁ መካከል ፍቅራችሁን የሚያሳድጉና ጥሩ የፍቅር ህይወት ጥሩ የተዳር ህይወት እንዲኖራችሁ ከዛም አለፍ ሲል ደግሞ ጥሩ መተሳሰብ፣ የበለጠ መከባበር፣ ጥሩ መደማመጥ እንዲኖራችሁ ብታደርጓቸው መሰረታዊ የሚባሉ ነጥቦችን እንመለከታለን። በተለይ ደግሞ ተግባር ላይ እነዚህን አሁን የምናያቸው ነጥቦች ብትተገብሩ በሁለታችሁ መካከል ያለውን ፍቅራችሁን የሚያሳድጉ ነገሮች ስለሆኑ ብትጠቀሙበት ታተርፉበታላችሁ። ውድ ቤተሰቦቼ እንግዲህ ባል ከሆንክ ይህን ልትሰማ ይገባል። ሚስትም ከሆንሽ ደግሞ በትክክል ስለ ባልሽ የምታውቂያቸው ነገሮች ስለሆኑ ልትሰሚ ይገባል። ከዛም ማለፍ ሲል ደግሞ በፍቅረኝነት ሌቭል ላይ ያላችሁ ከሆናችሁ ይሄን ልትሰሙ ይገባችኋል። ምናልባት ደግሞ ፍቅረኛም የፍቅር አጋርም ትዳርም የለኝም የምትሉ ከሆናችሁም ደግሞ ለወደፊት ስለሚጠቅማችሁ ይህን መስማታችሁ በሚገጥሟችሁ የፍቅር ግንኙነት ላይ የበለጠ ፍቅራችሁን የሚያሳድጉ ነገሮችን እውቀት ታገኙበታላችሁ። ታዲያ አሁን የምንነጋገራቸው ነገሮች በተለይ የሁለታችሁን የፍቅር ግንኙነት ያሳድጋሉ ተብለው የሚታሰቡ ነገሮች ናቸው። ምናልባት እነዚህ ነገሮች ምንድን ናቸው ብላችሁ ልትጠይቁ ትችላላችሁ። ሁሉም ማለት በሚቻልበት ደረጃ የምንጠቀማቸው ቃላቶች ናቸው። ምናልባት አንተና ባለቤት መካከል ፍቅራችሁ በጣም እንዲያድግ የበለጠ ሳቢና ለሌሎች ምሳሌ የሆነ የፍቅር ግንኙነት መመስረት ፍላጎታችሁ ሊሆን ይችላል። አንተ ምስትን ከልብ ልትወዳት ትችላለህ። አንቺም ደግሞ የፍቅር አጋርሽን ከነብስሽ ልትወጂው ትችላለሽ። ነገር ግን አሁን የምንመለከታቸውን መሰረታዊ ነገሮች ካላወቅን ጥሩ የሚባለውን የፍቅር ግንኙነት ራሱ ወደ መናድ ወይም ደግሞ ወደ ማፍረስ ደረጃ ልንሄድ እንችላለን። ታዲያ እሱ ደግሞ ምንድን ነው ብለን ከተመለከትን አንድ በአንድ ማየትን እንጀምራለን። በመጀመሪያ ደረጃ በ ንግግር የምታመን ወይም ደግሞ በንግግር የሚያምን አመለካከት ሊኖረው ይገባል። ሁላችንም እንደምናውቀው ንግግር በጣም ወሳኝ ነው። በተለይ በሁለት ጠንዶች መካከል የምናወራቸው ወሬዎች፣ የምንነጋገራቸው ንግግሮች ላይ በጣም ጥንቃቄ ልናደርግ ይገባናል። እንዲሁ ዝም ብለን ከጓደኞቻችን ጋር እንደምናወራው ወሬ አምጥተን ከፍቅር አጋራችን ጋር የምናወራ ከሆነ ያኔ ፍቅር ግንኙነት እየሸረሸር ነው ወይም ደግሞ ወደ ማፍረስም ደረጃ ልንሄድ እንችላለን። ስለዚህ ምን ማድረግ አለብን? ለንግግራችን ጥንቁ ሰዎች መሆን አለብን። እንግዲህ ውድ ቤተሰቦቼ ብዙ የፍቅር ግንኙነቶች እኮ የሚፈርሱት ወይም ደግሞ ትዳርም የሚፈርሰው በትክክል ባለመነጋገር ባለመግባባቶች ምክንያት የተነሳ ነው። ይሄ ደግሞ ስኪልን ይፈልጋል። ምክንያቱም ያደግንበት ማህበረሰብ ሊኖር ይችላል፣ ያደግንበት አኳሃን ኢጎ ሊኖር ይችላል። እነዚህን ሁሉ ተቋቁመን የምንጀምረውን የፍቅር ግንኙነት ለማስቀጠል የምናስብ ከሆነ በመጀመሪያ በንግግር የምናምን ሰዎች መሆን ያ ካልሆነ ግን አንድን የፍቅር ግንኙነት አሳድገን ወደ ትዳር ማሳለፍ አንችል። ንግግር እጅግ በጣም ወሳኝ ሚናን ይጫወታል። ተመልከታችሁ ከሆነ ብዙ በዓለማችን ላይ የተደረጉ ብዙ ጦርነቶች አሉ ብዙ ሰዎች አልቀው ባለመግባባት ብዙ ነገሮች በቃ እየተባለ ብዙ ሰዎች ጠፍተው ሕይወታቸውን አጥተው ሊሆን ይችላል። ነገር ግን በመጨረሻ እነዚያ ጦርነቶች የሚቆሙት ወይም ደግሞ የተኩስ አቁም ስምምነት የሚደረገው መሪዎቻቸው መነጋገር በመቻላቸው ነው። ትዳር ደግሞ ልክ እንደ ጦርነት ልና ልንመለው እንችላለን ሁለታችሁ መካከል እርስ በርስ ስምምነት ከሌለ እርስ በርስ የቃላት ጋጋታን የምታዘንቡ ከሆነ ትዳር ይቅርና የፍቅር ግንኙነታችሁ ራሱ ከፍ የማይልበት ሁኔታ ሊፈጠር ይችላል። ስለዚህ በንግግር የምታምኑ ሰዎች መሆን አለባችሁ። አንተም በንግግር የምታምን ሰው እርሷም ደግሞ በንግግር የምታምን ሴት ልትሆኑ ይገባል። ያ ካልሆነ ግን አንቺ ትብሽ፣ አንተ ትብስ ብላችሁ የፍቅር ግንኙነታችሁን የማትመሮት ከሆነ ወደ ለየለት ትዳርን ማፍረስ ልጆችን መበተን አለፍ ሲል ደግሞ የፍቅር ግንኙነታችሁ ሁለቱን ወደ ማጣት ሌብል ላይ ልትደርሱ ትችላለች። ስለዚህ ከልብ የሆነ ወይም ደግሞ በአስተውሎት የተሞላ ንግግርን መስማማትን ማበጀት ይኖርባቸዋል። ስለዚህ በሁለታችሁ መካከል የፍቅር ግንኙነታችሁ ወይም ደግሞ ትዳራችሁ ያማረና ጥሩ እንዲሆን የምታስቡ ከሆነ በሚገጥሟችሁ ቻሌንጆች ወይም ደግሞ አለመግባባቶች በሚፈጠሩበት ሰዓት ጥሩ የመነጋገር እስኪል እንድታዳብሩ ይገባል። ምክንያቱም ማውራትን የመሰለ ችግር የሚፈታ ነገር የለም። በተቃራኒ ደግሞ አለማውራትን የመሰለ ችግርን በሁለታችሁ መካከል የሚፈጠር ነገር አለ ተብሎ ይታሰብ። ስለዚህ ምን ማድረግ አለባችሁ? የንግግር እስኪላችሁን ማሳደግ መቻል አለባችሁ። እሱ ምንድን ነው የሚናገረው አንቺ ደግሞ ምንድን ነው ለመናገር ለማናገር ያሰብሽ የሚለውን ነገር በትክክል ማጤንና ማሰብ መቻል አለባችሁ። በንግግር የምታሙ ሰዎች ከሆናችሁ እናንተ ስልጡን ሰዎች ናችሁ ማለት ነው። ምክንያቱም በንግግር የምታምን ሴት ከሆነች በጣም አስተዋይ ሴት ናት ልንል እንችላለን። በንግግር የሚያምን ወንድ ነው ካለ አስተዋይና በሳል ወንድ ነው ብለን መደምደም እንችላል። ያ ሲሆን ነው ታዲያ የፍቅር ግንኙነታችሁ የሚያድገው። ያ ሲሆን ነው ታዲያ ትዳራችሁ ሳቢና ማራኪ ወይም ደግሞ ደስታ የተሞላበት ትዳር እንዲሆን የሚያደርገው ተመልክታችሁ ከሆነ እኮ ወደ አንድ ሰው የምንሳበው ያ ሰው በሚናገራቸው ንግግሮች የተነሳ ነው። በቃ መሰረታዊ የሚባለው ንግግሮቹን በማየት ነው። ምንም ቢሆን ውበቱን አይተን ወደዚያ ሰው ልንቀርብ እንችላለን። ያለውን ነገር በማየት ወደዚያ ሰው ልንቀርብ እንችላለን። ነገር ግን ደግሞ እዚያ ሰው ጋር ለመቆየት የሚያደርገን እርሱ የሚጠቀማቸው ቃላቶች ናቸው። ውድ ቤተሰቦች፣ ቃላቶች እጅግ በጣም ኃይል አላቸው። ምክንያቱም ቃል ሊገድል ይችላል፣ ቃል ከሞት ደግሞ ሊያተርፋቸው ይችላል። በተለይ ደግሞ በፍቅር ግንኙነት ውስጥ ሲመጣ የምንጠቀማቸው ቃላቶች እጅግ በጣም ሴንሲቲቭ ናቸው። ይህን ስላችሁ ቀላል ነው ብላችሁ የምታወሩት ነገር በሌላኛው ወገን በጣም ከባድ እና አለመግባባቶች እንዲፈጠሩ ምክንያት የሚሆኑ ነገሮች ሊሆኑ ይችላሉ። ስለዚህ በተቻላችሁ መጠን የፍቅር ግንኙነታችሁን፣ ዳራችሁን ደስተኛ ማድረግ የምታስቡ ከሆነ ለምትጠቀሙት ቃላቶች ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው። ስለዚህ የምትናገሯቸውን ቃላቶች ምረጡ። የተመረጡ ቃላቶች ይሆኑ። ምናልባት እኮ ከልብ ላይ ሆን ይችላል አሁን የምትናገሩት ባለመግባባት መካከል በውስጣችሁ የተደበቀውን ነገር እኮ አውጥታችሁ በቃ ሚስት ላይ ልትናገር ትችላለች። ባልጅ ላይ ወይም ደግሞ የፍቅር አጋሪች ላይ ያልሆኑ ንግግሮችን ልታደርግ ትችላለች። ምክንያቱም ወዳጆች የምንናገራቸው ቃላቶች ከአንደበታችን ከወጡ አይመለሱ። የሆነ ጊዜን ጠብቆ አንቺ እኮ እንደዚህ አድርገሽኝ ነበረ፣ የሆነ ጊዜሽ ጠብቀሽ አንተ እንደዚህ ተናግረ ጎድተኝ ነበረ መባባል ሊመጣ ስለምንችል ነው። ስለዚህ በተቻለ መጠን ለምንናገራቸው ቃላቶች ምርጫ ብናደርግ፣ የምንናገራቸውን ነገሮች ብንመርጥ የተሻለ ነው። ምክንያቱም የፍቅር ሰዎችንን ከማሳዘን ይልቅ አስቀድመን ደግሞ ለምንናገራቸው ቃላቶች ጥንቃቄም ብናደርግ ያን የፍቅር ግንኙነት ማዳን እንችላለን። ካልሆነ ግን ያን የፍቅር ግንኙነት ወይም ደግሞ ትዳር ወደ ለየለት ውጥንቅጥ ወደ ወጣበት የፍቅር ግንኙነት ወይም ደግሞ ትዳር ወደ ማድረጉ እንሄዳለን። ስለዚህ ለምንናገራቸው ቃላቶች ጥንቃቄ እናደርግ። ሌላኛው እንግዲህ የሁለታችሁን የፍቅር ግንኙነት ያሳድጋሉ ተብሎ የሚታሰበው ነገር መተሳሰብ መቻል ይኖርባችኋል። እርስ በርስ የምትተሳሰቡ ከሆነ የእናንተ የፍቅር ግንኙነት እያደገ ትዳራችሁም ደግሞ ደስታን የተሞላ ትዳር እየሆነ ይመጣል ማለት ነው። ይሄ ደግሞ በጣም መሰረታዊ የሆነ ነገር ነው። ምክንያቱም መተሳሰብ መቻል ሲኖር መዋደድ አለ፣ መከባበር አለ፣ አንቺ ትብሽ አንተ ትብስ መባባል ይመጣል። ይሄ መተሳሰብ ደግሞ እናንተ ለሌሎች ሰዎች ራሱ ምሳሌ እንድትሆኑ ሊያደርጋችሁ ይችላል። ለእርሱ ያለ ሰዎችን መውደድ ለሱ ያለሽን አክብሮት በምትገልጪበት ጊዜ አንደኛ የእናንተን የፍቅር ግንኙነት እያሳደጋችሁ ወይም ደግሞ ደስተኛ ትዳር እየመሰረታችሁ ትሄዳላችሁ። ሌላኛው ደግሞ ሌሎች ሰዎች ከእናንተ ምሳሌን በማድረግ ከእናንተ እንዲማሩ ልታደርጉ ትችላላችሁ። ስለዚህ መተሳሰብ መቻል፣ መተሳሰብ ውስጥ ፍቅር አለ፣ መተሳሰብ ውስጥ መከባበር አለ፣ መተሳሰብ ውስጥ አንተ ትብስ አንቺ ትብስ መባባል አለ። ስለዚህ የፍቅር ግንኙነታችሁን እያሳደገው ይመጣል ማለት ነው የፍቅር ግንኙነታችሁ ወይም ደግሞ ትዳራችሁ ያማረና የሰመረ ደስተኛ የሆነ ትዳር መመስረት የምታስቡ ከሆነ መተሳሰብ መቻል ይኖርባችኋል። ሰልፊሽ መሆን በትዳር ውስጥ ወይም ኢቭን በፍቅር ግንኙነት ውስጥ ራሱ ጥቅም የለውም። ምክንያቱም ረጅም ጎዳና እንደትሄዱ መንገድ ስለማያበች ነው። ምክንያቱም እናንተ አንድ አካል ለመሆን እየተዘጋጃችሁ ያላችሁ ሰዎች ወይም ደግሞ ባልና ሚስት ከሆናችሁ የማትተሳሰቡ ከሆነ የእናንተ የፍቅር ግንኙነት ጥያቄ ውስጥ ነው የሚገባ። ስለዚህ መተሳሰብ መቻልን ማዳብር ይኖርባችኋል። ሌላኛው እንግዲህ የሁለታችሁን የፍቅር ግንኙነት ወይም ደግሞ ትዳራችሁን ያማረና ፍቅራችሁን ያሳድገዋል ተብሎ የሚታሰበው ነገር መተማመን ወይም ደግሞ አለመወሻሸት እጅግ በጣም ትልቅ ሚናን ይጫወታል። ይሄ ምንን እያዳበረ ይመጣል መስላችሁ? አንዳችሁ በአንዳችሁ ላይ ያላችሁን በራስ መተማመን ያሳድገዋል። አንቺም ደግሞ የማተዋሽ ከሆነ አንተም ደግሞ የማተዋሻት ከሆነ በሙሉ ኮንፊደንስ ለአንቺ ያለውን ፍቅር እየገለጸልሽ ይመጣል። ለእርሱም ያለሽን የፍቅር ግንኙነት ወይም ለእርሱ ያለሽን ስሜት ማንጸባ ማድረግ ትጀምራለች። መተማመን ከሌለስ፣ የሚዋሽሽ ከሆነ የምትዋሽው ከሆነ ውሸት ደግሞ ለጊዜው እውነት ሊመስል ይችላል እንጂ ጊዜውን ጠብቆ መገለጡ አይቀርም። ስለዚህ ያን የፍቅር ግንኙነት እውነታው የተደረሰበት ቀን ያን የፍቅር ግንኙነት ኢቨን ትዳርም ራሱ ምስቅልቅል ወዳለ ደረጃ ላይ ልታደርሱ ትችላላችሁ። ስለዚህ በተቻለ መጠን የፍቅር ግንኙነታችሁን ያማረ ትዳራችሁን የሰመረ ማድረግ የምታስቡ ከሆነ እርስ በርስ ውሸትን ማውራት አስፈላጊ አይደለም። እውነትን መነጋገር በጣም አስፈላጊ ነው። እውነትን ተነጋገሩ። የዚያኔ አንዳችሁ ለአንዳችሁ ያላችሁን መከባበር፣ አንዳችሁ ለአንዳችሁ ያላችሁን የፍቅር ስሜት እያጠነከረው እያበረታው ሊሄድ ስለሚችል ነው። ስለዚህ በተቻላችሁ መጠን እውነትን መነጋገር ውሸትን ከሁለታችሁ መካከል ማስወገድ መቻል ነው የፍቅር ግንኙነታችሁ እንዲያድግ መሰረታዊ ነገሮች ስለሆኑ ብትጠቀሙበት ታተርፉበታላችሁ። ባልና ሚስት ከሆናችሁ ወይ ደግሞ በፍቅረኝነት ደረጃ ላይ የሆናችሁ ሁለት ጥንዶች በሁለታችሁ መካከል ፍቅራችሁን የሚያሳድጉና ጥሩ የፍቅር ሕይወት ጥሩ የትዳር ሕይወት እንዲኖራችሁ ከዛም አለፍ ሲል ደግሞ ጥሩ መተሳሰብ፣ የበለጠ መከባበር፣ ጥሩ መደማመጥ እንዲኖራችሁ ብታደርጓቸው መሰረታዊ የሚባሉ ነጥቦችን እንመለከታለን። በተለይ ደግሞ ተግባር ላይ እነዚህን አሁን የምናያቸው ነጥቦች ብትተገብሩ በሁለታችሁ መካከል ያለውን ፍቅራ የሚያሳድጉ ነገሮች ስለሆኑ ብትጠቀሙበት ታተርፉበታላችሁ። ውድ ቤተሰቦች እንግዲህ ባል ከሆንክ ይህን ልትሰማ ይገባል። ሚስትም ከሆንሽ ደግሞ በትክክል ስለ ባልሽ የምታውቂያቸው ነገሮች ስለሆኑ ልትሰም ይገባል። ከዛም አለፍ ሲል ደግሞ በፍቅረኝነት ሌቭል ላይ ያላችሁ ከሆናችሁ ይሄን ልትሰሙ ይገባቸዋል። ምናልባት ደግሞ ፍቅረኛም የፍቅር አጋርም ትዳርም የለኝም የምትሉ ከሆናችሁም ደግሞ ለወደፊት ስለሚጠቅማችሁ ይህን መስማታችሁ በሚገጥሟችሁ የፍቅር ግንኙነት ላይ የበለጠ ፍቅራችሁን የሚያሳድጉ ነገሮችን እውቀት ታገኙበታላችሁ። ታዲያ አሁን የምንነጋገራቸው ነገሮች በተለይ የሁለታችሁን የፍቅር ግንኙነት ያሳድጋሉ ተብለው የሚታሰቡ ነገሮች ናቸው። ምናልባት እነዚህ ነገሮች ምንድን ናቸው ብላችሁ ልትጠይቁ ትችላላችሁ። ሁሉም ማለት በሚቻልበት ደረጃ የምንጠቀማቸው ቃላቶች ናቸው። ምናልባት አንተና ባለቤት መካከል ፍቅራችሁ በጣም እንዲያድ የበለጠ ሳቢና ለሌሎች ምሳሌ የሆነ የፍቅር ግንኙነት መመስረት ፍላጎታችሁ ሊሆን ይችላል። አንተ ምስትን ከልብ ልትወዳት ትችላለህ። አንቺም ደግሞ የፍቅር አጋሪሽን ከነብስሽ ልትወጅ ትችላለሽ። ነገር ግን አሁን የምንመለከታቸውን መሰረታዊ ነገሮች ካላወቅን ጥሩ የሚባለውን የፍቅር ግንኙነት እራሱ ወደ መናድ ወይም ደግሞ ወደ ማፍረስ ደረጃ ልንሄድ እንችላለን። ታዲያ እሱ ደግሞ ምንድን ነው ብለን ከተመለከትን አንድ በአንድ ማየትን እንጀምራለን። በመጀመሪያ ደረጃ በ ንግግር የምታመን ወይም ደግሞ በንግግር የሚያምን አመለካከት ሊኖር ይገባል። ሁላችንም እንደምናውቀው ንግግር በጣም ወሳኝ ነው። በተለይ በሁለት ጠንዶች መካከል የምናወራቸው ወሬዎች፣ የምንነጋገራቸው ንግግሮች ላይ በጣም ጥንቃቄ ልናደርግ ይገባናል። እንዲሁ ዝም ብለን ከጓደኞቻችን ጋር እንደምናወራው ወሬ አምጥተን ከፍቅር አጋራችን ጋር የምናወራ ከሆነ ያኔ የፍቅር ግንኙነት እየሸረሸር ነው፣ ወይም ደግሞ ወደ ማፍረስን ደረጃ ልንሄድ እንችላለን። ስለዚህ ምን ማድረግ አለብን? ለንግግራችን ጥንቁ ሰዎች ሰዎች መሆን አለብን። እንግዲህ ውድ ቤተሰቦች ብዙ የፍቅር ግንኙነቶች እኮ የሚፈርሱት ወይም ደግሞ ትዳርም የሚፈርሰው በትክክል ባለመነጋገር፣ ባለመግባባቶች ምክንያት የተነሳ ነው። ይሄ ደግሞ ስኪልን ይፈልጋል። ምክንያቱም ያደግንበት ማህበረሰብ ሊኖር ይችላል ያደግንበት አኳሃን ይጎ ሊኖር ይችላል እነዚህ ሁሉ ተቋቁመን የምንጀምረውን የፍቅር ግንኙነት ለማስቀጠል የምናስብ ከሆነ በመጀመሪያ በንግግር የምናምን ሰዎች መሆን አለብን። ያ ካልሆነ ግን አንድን የፍቅር ግንኙነት አሳድገን ወደ ትዳር ማሳለፍ አንችልም። ንግግር እጅግ በጣም ወሳኝ ሚናን ይጫወታል። ተመልከታችሁ ከሆነ ብዙ በዓለማችን ላይ የተደረጉ ብዙ ጦርነቶች አሉ ብዙ ሰዎች አልቀው ባለመግባባት ብዙ ነገሮች በቃ እየተባለ ብዙ ሰዎች ጠፍተው ህይወታቸውን አጥተው ሊሆን ይችላል። ነገር ግን በመጨረሻ እነዚያ ጦርነቶች የሚቆሙት ወይም ደግሞ የተኩስ አቁም ስምምነት የሚደረገው መሪዎቻቸው መነጋገር በመቻላቸው ነው። ትዳር ደግሞ ልክ እንደ ጦርነት ልና ልንለው እንችላለን። ሁለታችሁ መካከል እርስ በርስ ስምምነት ከሌለ፣ እርስ በርስ የቃላት ጋጋታን የምታዘንቡ ከሆነ ትዳር ይቅርና የፍቅር ግንኙነታችሁ ራሱ ከፍ የማይልበት ሁኔታ ሊፈጠር ይችላል። ስለዚህ በንግግር የምታምኑ ሰዎች መሆን አለባችሁ። አንተም በንግግር የምታምን ሰው፣ እርሷም ደግሞ በንግግር የምታምን ሴት ልትሆኑ ይገባል። ያ ካልሆነ ግን አንቺ ትብሽ፣ አንተ ትብስ ብላችሁ የፍቅር ግንኙነታችሁን የማትመሩት ከሆነ ወደ ለየለት ትዳርን ማፍረስ፣ ልጆችን መበተን፣ አለፍ ሲል ደግሞ የፍቅር ግንኙነታችሁ ሁለቱን ወደ ማጣት ሌብል ላይ ልትደርሱ ትችላለህ። ስለዚህ ከልብ የሆነ ወይም ደግሞ በአስተውሎት የተሞላ ንግግርን መስማማትን ማበጀት ይኖርባቸዋል። ስለዚህ በሁለታችሁ መካከል የፍቅር ግንኙነታችሁ ወይም ደግሞ ትዳራችሁ ያማረና ጥሩ እንዲሆን የምታስቡ ከሆነ በሚገጥሟችሁ ቻሌንጆች ወይም ደግሞ አለመግባባቶች በሚፈጠሩበት ሰዓት ጥሩ የመነጋገር እስኪል እንድታዳብሩ ይገባል። ምክንያቱም ማውራትን የመሰለ ችግር የሚፈታ ነገር የለም። በተቃራኒ ደግሞ አለማውራትንም የመሰለ ችግርን በሁለታችሁ መካከል የሚፈጠር ነገር አለ ተብሎ ይታሰባል። ስለዚህ ምን ማድረግ አለባችሁ? የንግግር እስኪላችሁን ማሳደግ መቻል አለባችሁ። እሱ ምንድን ነው የሚናገረው አንቺስ ደግሞ ምንድን ነው ለመናገር ያሰብሽው የሚለውን ነገር በትክክል ማጤንና ማሰብ መቻል አለባችሁ። በንግግር የምታምኑ ሰዎች ከሆናችሁ እናንተ ስልጡን ሰዎች ናችሁ ማለት ነው። ምክንያቱም በንግግር የምታምን ሴት ከሆነች በጣም አስተዋይ ሴት ነች ልንል እንችላለን። በንግግር የሚያምን ወንድ ነው ካልን አስተዋይና በሳል ወንድ ነው ብለን መደምደም እንችላል። ያ ሲሆን ነው ታዲያ የፍቅር ግንኙነታችሁ የሚያድገው። ያ ሲሆን ነው ታዲያ ትዳራችሁ ሳቢና ማራኪ ወይም ደግሞ ደስታ የተሞላበት ትዳር እንዲሆን የሚያደርገው። ተመልክታችሁ ከሆነ እኮ ወደ አንድ ሰው የምንሳበው ያ ሰው በሚናገራቸው ንግግሮች የተነሳ ነው። በቃ መሰረታዊ የሚባለው ንግግሮቹን በማየት ነው። ምንም ቢሆን ውበቱን አይተን ወደዚያ ሰው ልንቀርብ እንችላለን። ያለውን ነገር በማየት ወደዚያ ሰው ልንቀርብ እንችላለን። ነገር ግን ደግሞ እዚያ ሰው ጋር ለመቆየት የሚያደርገን እርሱ የሚጠቀማቸው ቃላቶች ናቸው። ውድ ቤተሰቦች፣ ቃላቶች እጅግ በጣም ኃይል አላቸው። ምክንያቱም ቃል ሊገድል ይችላል፣ ቃል ከሞት ደግሞ ሊያተርፋቸው ይችላል። በተለይ ደግሞ በፍቅር ግንኙነት ውስጥ ሲመጣ የምንጠቀማቸው ቃላቶች እጅግ በጣም ሴንሲቲቭ ናቸው ይህን ስላችሁ ቀላል ነው ብላችሁ የምታወሩት ነገር በሌላኛው ወገን በጣም ከባድ እና አለመግባባቶች እንዲፈጠሩ ምክንያት የሚሆኑ ነገሮች ሊሆኑ ይችላል ስለዚህ በተቻላችሁ መጠን የፍቅር ግንኙነታችሁን ትዳራችሁን ደስተኛ ማድረግ የምታስቡ ከሆነ ለምትጠቀሙት ቃላቶች ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው ስለዚህ የምትናገሯቸውን ቃላቶች ምረጡ የተመረጡ ቃላቶች ይሁኑ ምናልባት እኮ ከልብ ላይሆን ይችላል አሁን የምትናገሩት ባለመግባባ ባላት መካከል በውስጣችሁ የተደበቀውን ነገር እኮ አውጥታችሁ በቃ ሚስት ላይ ልትናገር ትችላለች፣ ባልች ላይ ወይም ደግሞ የፍቅር አጋሪች ላይ ያልሆኑ ንግግሮችን ልታደርግ ትችላለች። ምክንያቱም ወዳጆቼ የምንናገራቸው ቃላቶች ከአንደበታችን ከወጡ አይመለሱ። የሆነ ጊዜን ጠብቆ አንቺ እኮ እንደዚህ አድርገሽኝ ነበረ፣ የሆነ ጊዜ ጠብቀሽ እኮ አንተ እኮ እንደዚህ ተናግረ ጎድተህ ነበረ መባባል ሊመጣ ስለምንችል ነው። ስለዚህ በተቻለ መጠን ለምንናገራቸው ቃላቶች ምርጫ ብናደርግ የምንናገራቸውን ነገሮች ብንመርጥ የተሻለ ነው። ምክንያቱም የፍቅር ችንን ከማሳዘን ይልቅ አስቀድመን ደግሞ ለምንናገራቸው ቃላቶች ጥንቃቄም ብናደርግ ያን የፍቅር ግንኙነት ማዳን እንችላለን። ካልሆነ ግን ያን የፍቅር ግንኙነት ወይም ደግሞ ትዳር ወደ ለየለት ውጥንቅጥ ወደ ወጣበት የፍቅር ግንኙነት ወይም ደግሞ ትዳር ወደ ማድረጉ እንሄዳለን። ስለዚህ ለምንናገራቸው ቃላቶች ጥንቃቄን እናደርግ። ሌላኛው እንግዲህ የሁለታችሁን የፍቅር ግንኙነት ያሳድጋሉ ተብሎ የሚታሰበው ነገር መተሳሰብ መቻል ይኖርባቸዋል። እርስ በርስ የምትተሳሰቡ ከሆነ የእናንተ የፍቅር ግንኙነት እያደገ ትዳራችሁም ደግሞ ደስታን የተሞላ ትዳር እየሆነ ይመጣል ማለት ነው። ይሄ ደግሞ በጣም መሰረታዊ የሆነ ነገር ነው። ምክንያቱም መተሳሰብ መቻል ሲኖር መዋደድ አለ፣ መከባበር አለ፣ አንቺ ትብሽ፣ አንተ ትብስ መባባል ይመጣል። ይሄ መተሳሰብ ደግሞ እናንተ ለሌሎች ሰዎች ራሱ ምሳሌ እንድትሆኑ ሊያደርጋችሁ ይችላል። ለእርሱ ያለ ሰዎችን መውደድ ለሱ ያለሽን አክብሮት በምትገልጭበት ጊዜ አንደኛ የእናንተን የፍቅር ግንኙነት እያሳድጋችሁ ወይም ደግሞ ደስተኛ ትዳር እየመሰረታችሁ ትሄዳላችሁ። ሌላኛው ደግሞ ሌሎች ሰዎች ከናንተ ምሳሌን በማድረግ ከእናንተ እንዲማሩ ልታደርጉ ትችላላችሁ። ስለዚህ መተሳሰብ መቻል፣ መተሳሰብ ውስጥ ፍቅር አለ፣ መተሳሰብ ውስጥ መከባበር አለ፣ መተሳሰብ ውስጥ አንተ ትብስ አንቺ ትብስ መባባል አለ። ስለዚህ የፍቅር ግንኙነታችሁን እያሳደገ ይመጣል ማለት ነው የፍቅር ግንኙነታችሁ ወይም ደግሞ ትዳራችሁ ያማረና የሰምረ ደስተኛ የሆነ ትዳር መመስረት የምታስቡ ከሆነ መተሳሰብ መቻል ይኖርባችኋል። ሰልፊሽ መሆን በትዳር ውስጥ ወይም ኢቨን በፍቅር ግንኙነት ውስጥ ራሱ ጥቅም የለውም። ምክንያቱም ረጅም ጎዳና እንደትሄዱ መንገድ ስለማያበጭ ነው። ምክንያቱም እናንተ አንድ አካል ለመሆን እየተዘጋጃችሁ ያላችሁ ሰዎች ወይም ደግሞ ባልና ሚስት ከሆናችሁ የማትተሳሰቡ ከሆነ የእናንተ የፍቅር ግንኙነት ጥያቄ ውስጥ ነው የሚገባ። ስለዚህ መተሳሰብ መቻልን ማዳበር ይኖርባችኋል። ሌላኛው እንግዲህ የሁለታችሁን የፍቅር ግንኙነት ወይም ደግሞ ትዳራችሁን ያማረና ፍቅራችሁን ያሳድገዋል ተብሎ የሚታሰበው ነገር መተማመን ወይም ደግሞ አለመወሻሸት እጅግ በጣም ትልቅ ሚናን ይጫወታል። ይሄ ምንን እያዳበረ ይመጣል መስላችሁ? አንዳችሁ በአንዳችሁ ላይ ያላችሁን በራስ መተማመን ያሳድገዋል። አንቺም ደግሞ የማተዋሽ ከሆነ አንተም ደግሞ የማተዋሻት ከሆነ በሙሉ ኮንፊደንስ ለአንቺ ያለውን ፍቅር እየገለጸልሽ ይመጣል። ለእርሱም ያለሽን የፍቅር ግንኙነት ወይም ደግሞ ለእርሱ ያለሽን ስሜት ማንጸባል ማድረግ ትጀምራለች። መተማመን ከሌለስ የሚዋሸሽ ከሆነ የምትዋሽው ከሆነ ውሸት ደግሞ ለጊዜ እውነት ሊመስል ይችላል እንጂ ጊዜውን ጠብቆ መገለጡ አይቀርም። ስለዚህ ያኔ የፍቅር ግንኙነት እውነታው የተደረሰበት ቀን ያኔ የፍቅር ግንኙነት ኢቨን ትዳርም ራሱ ምስቅልቅል ወዳለ ደረጃ ላይ ልታደርሱት ትችላላችሁ። ስለዚህ በተቻለ መጠን የፍቅር ግንኙነታችሁን ያማረ፣ ትዳራችሁን የሰመረ ማድረግ የምታስቡ ከሆነ እርስ በርስ ውሸትን ማውራት አስፈላጊ አይደለም። እውነትን መነጋገር በጣም አስፈላጊ ነው። ሰምትን ተነጋገሩ። የዚያኔ አንዳችሁ ለአንዳችሁ ያላችሁን መከባበር፣ አንዳችሁ ለአንዳችሁ ያላችሁን የፍቅር ስሜት እያጠነከረው እያበረታው ሊሄድ ስለሚችል ነው። ስለዚህ በተቻላችሁ መጠን እውነትን መነጋገር፣ ውሸትን ከሁለታችሁ መካከል ማስወገድ መቻል ነው የፍቅር ግንኙነታችሁ እንዲያድግ መሰረታዊ ነገሮች ስለሆኑ ብትጠቀሙበት ታተርፉበታላችሁ። የዛሬን አበቃው። ለአብሮነታችሁ አመሰግንኩ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም።